አስራ ሁለት ያክፍል ተማሪዎች ዘንድሮ የምትፈተኑ ማለት ነው። በጣም ጨንቆናል፣ ምን እንደምናደርግ አናውቅም፣ አሁን ላይ እያላችሁኝ ነው። በተለያየ በቴሌግራም በዩቲዩብ ላይም ኮመንት ላይ የተለያዩ ጥያቄዎችን እየጠየቃችሁኝ ነው እና ፐርሰናል የሆነ ነገር ልነግራችሁ ነው። ምን መሰላችሁ፣ ብዙ ጊዜ እናንተ ያላችሁበት ስሜት በጣም ይገባኛል። አሁን ላይ በጣም የመጨናነቅ ስሜት ሊኖር ይችላል። ከፊት ለፊታችሁ ምናልባት በጣም ትልቅ ፈተና አለ፣ እንደሚያስጨንቅ ምናምን አውቃለሁ፣ እረዳችኋለሁ፣ ስሜቱ ይገባኛል። በተለይ አላነበብንም ምናም ብላችሁ የምታስቡ ተማሪዎች ልትኖሩ ትችላላችሁ። ከቨር አላደረግንም ከቨር ብናደርግም ደግሞ ጥያቄዎችን ስንሰራ አሁንም እየሳትን ነው ምናምን ልትሉ ትችላላችሁ። ዲስትራክሽን መቀነስ አልቻልንም ስቲል ቲክቶክ ስክሮል ሳረግ በሙለው ስቲል ፊልማ ያለው ተከታታይ ፊልማ ያለው ምናምን የምትሉ ትችላላችሁ እና የእናንተ ፔን ይገባኛል። ቢኮዝ አልፌዋለሁ የሆነ አመት ላይ ማለት ነው እና ነገር ግን ምንድነው ቢግዲል አይደለም ማለፍም ዩኒቨርሲቲ መግባትም ቢግ ዲል አይደለም። ይህንን በደንብ መረዳት አለባችሁ ማለት ነው። ምን መሰላችሁ፣ አሁን ላይ ጊዜውንና ዘመኑን መረዳት አለባችሁ። ዘመኑ በጣም እንደ በፊቱ አይደለም፣ ትምህርት ቤዝድ አይደለም። ዓለም ላይ ያለው እንቅስቃሴ ትምህርትን ብቻ መሰረት ያደረገ አይደለም። ስለዚህ እናንተ ማሰብ ያለባችሁ ምንድ ነው፣ ትምህርትና ትምህርት ብቻ ነው ሕይወት ከሚል አስተሳሰብ መጀመሪያ መውጣት አለባችሁ። ዛትሚንስ፣ ምንም አይነት ስትረግል አታደርጉ አታንብቡ ምናምን እያልኩ አይደለም። ነገር ግን ቢመጣም ባይመጣም ምንም ያክል ትልቅ የሆነ ችግር አይፈጠርም ማለት ነው። በመውደቅና በማለፍ ውስጥ ትልቅ የሆነ ለውጥ አይኖርም። ብታልፉ ኦኬ፣ እሺ፣ የራሳችሁን ሆነ የምትፈልጉትን ነገር ለመማር ከዚህ በፊት ፓሽኔ ብላችሁ የምታስቡት ፍላጎች አምቢሽናችሁ የሆነ ነገር ልትማሩ ትችላላችሁ። ብትወድቁም ደግሞ የተለያዩ አማራጮች አሉ። ፍሪ ናችሁ ከግቢ ውጭ ፍሪ ነው የምትሆኑት። የተለያዩ ምርጫዎችን፣ አማራጮችን ተጠቅማችሁ ራሳችሁ ልትለውጡ ትችላላችሁ። አደ ኢንድ ጎሉ ምንድነው ራስን መለወጥ የተሻለ ቦታ መድረስ ነው። አት ዘ ኢንድ ጎሉን ማለት ነው። ስለዚህ አልቲሜት ጎሉን መረዳት አለባችሁ ማለት ነው። አሁን ላይ መጨናነቅ፣ ስትረስ ውስጥ መግባት፣ የተለያዩ ውሳኔዎችን መወሰን ለእናንተ ስለማይጠቅማችሁ ማለት ነው። የሚጠበቅባትን ብቻ አድርጉ እናንተ ማለት ነው። በዚህ ሰዓት ላይ አብዛኛው ሰው አሁን ይጨናነቃል፣ ግን የሚጠበቅበትን እያደረገ አይደለም። እንደምትችሉ ሰዓት ይጨናነቁ፣ ውስጥ ሰዓት ትገቡ፣ አቅማችሁ የፈቀደውን ነገር ወደ ማድረግ ሂዶ ማለት ነው። ከዛ ግን ያለፈ ነገር እንዳይኖር ነው። ምንም አዲስ ነገር የለውም። ዓለም የራሷ የሆነ መንገድ ነው ያላት። ዓለም የራሷ የሆነ ስትራቴጂ ነው ያላት። እኛ እንደምናስበው እኛ ባስቀመጥነው ታይም ቴብል መሰረት አይደለም፣ እቅዳችንም ስኬታችንም በሙሉ የሚሄደው ማለት ነው። የራሳችን ኢፎርት ይፈልጋል፣ የስ የራሳችን አቅም ይፈልጋል፣ የስ ነገር ግን ዓለም ደግሞ የሆነ የምሰጠን ፊድባክ አለ አይደል። ወደፊት እንዳትሰበሩ ነ በኋላ ምናልባት ያልሆነ ውጤት ሊመጣ ይችላል የአንድ ሳብጀክት ውጤት ሊመጣ ይችላል የሁሉም ሳብጀክት ማለት ነው። በኋላ ላይ ሰዎች በሚሉት ቤተሰብ ምን ይለኛል ጓደኞች የምን ይሉኛል የሶሻል ሚዲያ መሳለቂያ ሆናለሁ ምናምን ምናምን ከሚለው ትራውማ ወይም ፍርሃት ውስጥ የምትወጡት አሁን ላይ ጭንቅላታችሁንም ልባችሁን ጠንካራ ስታደርጉ ነው። ተግባባናል። ስለዚህ ቢስትሮግ ከፈጣሪ ጋር ያላችሁን ግንኙነት አሳምሩ። ጥሩ የሆነ ጭንቅላት እንዲኖራችሁ ጥሩ ጥሩ ነገር ስሙ፣ ጥሩ ጥሩ ነገር አውሩ። ምናልባት ውጤት ባይመጣ እንኳን የሚለውን ኦፕሽን አስቡበት። ዝም ብላችሁ በትምህርት ኢንትራንስ ፈተና ብቻ ሳይሆን ባይመጣ እንኳን የሚለውን ጭንቅላታችሁ ላይ አስቡት ማለት ነው። የሆነ ምን አደርጋለሁ፣ ምን ልሰራ እችላለሁ፣ ምን አይነት አማራጮችን ልጠቀም እችላለሁ የሚለውን አስቡ እንጂ ዝም ብላችሁ ዳይሬክትሊ ፈተናውና ፈተናው በቃ ፈተናው ከወደቀ የኔ የሚወት በዛው ይወድቃል ከሚል አሳሰብ ውጥ ሪያሊቲው እንደዛ አይደለም። ፈተናውን ከተፈተናችሁ ውጤቱ ከመጣና የሆነ ህይወት ካያችሁ በኋላ እናንተም የምትመሰክሩት ነው ማለት ነው። እውነታው ይሄ ነው። አሁን ደግሞ አማራጮችን መጠቀም። የተለያዩ አማራጮች በዚህ ሰዓት ላይ አለ። ፋይል አልተቸገራችሁ፣ ማቴሪያል አልተቸገራችሁ። የአምና ፈተና በሽ ነው የአምና ጥያቄዎች በሽ ናቸው። እናንተን ለኢንትራንስ ፈተና የሚያዘጋጁ ዩትዩብም በሌበሉት ቲክቶክም ላይ በሉት በሉት የተለያየ ቦታ ሁሉም ሰው እናንተን ለማስተማር ፈተናውን በትክክል እንድትሰሩ የተለያዩ ነገሮች ይደረጋሉ። ሰ እነዛን አማራጮች መጠቀም ነው እንጂ አሁን ላይም በትካዜ በስትረስ ለፈተናው በትክክል ማትዘጋጁ ከሆነ ራሳችሁን ብቻ ነው ምትጎዱት። ማንም አትጎዱም። ደግሞ ማንም ከእናንተ ጎን አይቆምም ወደፊት ላይ ማለት ነው ክሪቲሳይዝ የሚያደርጋችሁ የሚተቻችሁ ሀሳብ የሚሰጣችሁ ሰው ወደፊት እናንተ ስትወድቁ ከጎናችሁ አይቆምም ማለት ነው። ስለዚህ ለነሱ ብላችሁ አታንብቡ፣ ለነሱ ብላችሁ የሆነ ስራ አትሰሩ። ራሳችሁንና ራሳችሁን ሆናችሁ እንድትሰሩ ፈልጋለው ማለት ነው። ሌላው ጊዜ አለ የለም የሚለው ጉዳይ ነው። የስ የቀረው ጊዜ ምናልባት ሶስት ወር አካባቢ ሊሆን ይችላል። ሁለት ወር ከምናምን ብለን እንያዘው። ጊዜም አለምም አንልም የለምም አንልም። ጊዜ አለ ከተባለ ሰንፋችሁ ትቀራላችሁ። ጊዜ የለም ከተባለ ደግሞ የጥድፊያ ታረጉታላችሁ ነገር ሁኑ ማለት ነው። በትክክል የምታነቡትን ነገር ላታነቡ ትችላላችሁ ማለት ነው። እናንተ አሁን ላይ በደረሳችሁበት ሊቭል ይወስናል ማለት ነው። ጥሩ ከዚህ በፊት ያነበበ ሰው አሁን ላይ የክለሳ ታይም ሊኖረው ይችላል፣ ጥያቄዎች የመስራት ታይም ሊኖረው ይችላል። ከዚህ በፊት ብዙ ያላነበበ ሰው ደግሞ እያነበበ ነው ጥያቄ የሚሰራው። ስለዚህ ለሁሉም ሰው አሁን ያለው ጊዜ ይለያያል ያያል ማለት ነው። ኮመንሊ ለስድስት መቶ ሺህ ተማሪ ጊዜ አለ ልንለው አንችልም፣ ወይም ደግሞ ጊዜ የለም አጭር ነው ልንለው አንችልም። ስለዚህ አሁንም ቢሆን ላልተዘጋጃችሁ ተማሪዎች የመዘጋጃት ጊዜ ያ ለተዘጋጃችሁም ተማሪዎች ደግሞ ክለሳ የማድረግ ያ ጥያቄዎችን የመስራት ይም አሁንም በእጃችሁ አለ ማለት ነው። ከተለያዩ ዜናዎች ተቆጠቡ። ኢንትራንስ እንደዚህ ነው፣ እንደዚህ ገብቷል፣ እንደዚህ ነው የሚል ቀጥታ ከትምህርት ሚኒስቴር ከሚወርደው መግለጫ ውጭ ያሉ ዜናዎች ላይ ጥንቃቄ አድርጉ። ጭንቅላታችሁን አትረብሹት ማለት ነው። ስለዚህ ይህን ላችሁን የመጣሁት ማለት ነው ፈተና ማለት ሕይወት፣ ሕይወት ማለት ደግሞ ፈተና ማለት አይደለም። አትጨናነቁ፣ ዘና ብላችሁ ለማንበብ ሞክሩ ማለት ነው። ይህንን ያው የወንድማዊ ምክሬን ለመስጠት ነው ዛሬ የመጣሁት ማለት ነው። ያው ለቻናሉ አዲስም ልትሆኑ ትችላላችሁ፣ ሜይ ቢ ቤተሰቦች ም ልትሆኑ ትችላላችሁ። ቤተሰብ የሆናችሁ ላይክ በማድረግ አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ አንድ ላይ ቤተሰብ ሆነን እንቀጥላለን ማለት ነው። እስካሁን ስላዳመጣችሁኝ፣ ጊዜያችሁን ስለሰዋችሁ ከልብ ከልብ አመሰግናለሁ። በሌላ አዲስ ቪዲዮ እንገናኛለን። ባባይ።